አሁን እቺ ቤተ ክርስቲያን ተሰርታ አልቃለች። በአሁኑ ሰዓት የሰማይ መልአክ እንኳን መጥቶ ቢናገር አትሱም። የጆሮ ምግብ ደግሞ እግዚአብሔርን ማዳመጥ ነው። የአንድ በት ምግብ ደግሞ መናገር መጸለይ ነው። እስከምመጣ ድረስ የተሰጣችሁን ጠብቁ። 37 ዓመት ለምን ቆየ ቢባል ሁሉ በረከቱ እንዲሳተፍ ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በድጋሚ እንኳን አደረሳችሁ። መምህር ዳንኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ አባልና የታሪክ የጥናት የምርምር ክፍል ኃላፊ መላከ ሰላም የዚሁ ሀገረ ስብከት ስራ አስኪያጅ፣ የሀገረ ስብከቱ የየመምሪያ ክፍል ኃላፎች፣ የገዳማት፣ የአድባራት፣ የወረዳ ስራ አስኪያጆች፣ የሰበካ ጉባኤ ሊቃነ መናብርት፣ የሰንበት ትምህርት ቤት ወጣቶች፣ በዚሁ ያላችሁ ሁላችሁም በድጋሚ እንደምን አመሻችሁ? ሰላም ያዋለን አምላክ በሰላም በህይወት ያሳድረን። በእጆቻችሁ የጨበጣችሁትን በልቡናችሁ ያሰባችሁትን በእግሮቻችሁ የተረገጣችሁትን ሁሉ እግዚአብሔር ይባርክላችሁ ያሳካላችሁ። መድኃኔዓለም ኢየሱስ ክርስቶስ በህይወት በጤና ይጠብቃችሁ። የጻድቁ በረከት ረድኤት ይደርባችሁ። ቅድም መምህር ሰፋ አድርገው አስተምረውናል። በጣም ዛሬ በእውነቱ ብዙ ውጥረት የስራ ውጥረት አለባቸው። በጣምም ባለሙያ ናቸው፣ በእውነቱ እኔም በደንብ አውቃለሁ። እዚህ ዛሬ በመገኘታቸው ደስ ነው ያለኝ። እግዚአብሔር ቃለ ህይወት ያሰማልን። እንግዲህ ተነግሯል፣ በስፋት ተነግረዋል። መቆም ነው እንግዲህ የተክለ ሃይማኖት ጥሪም እንደ ሐዋርያት ነው። ጌታ በማቴዎስ ወንጌል እንደተናገረው ወፀውኦሙ ጊዜ ኢየሱስ ላሰርቱ ወክሌቱ ሐዋርያት ወሰመየ ስሞሙ ውሉደ ብርሃን። እንግዲህ አስራ ሁለቱን ሐዋርያት ከተለያየ ቦታ ጠራቸው፣ መረጣቸው፣ አስተማራቸው፣ ሾማቸው ነው። እንግዲህ እነዚህን ደረጃዎች ያለፈ ነው ሐዋርያ የሚባለው። ሐዋርያነት የአገልግሎት መስመር ነው እና ተክለ ሃይማኖትም እንግዲህ የሕይወት ጥሪ ነው የደረሳቸው በእውነቱ እነዚህ ብዙ ስራ ሰርተዋል። ዓለምን አጣፍጠዋል። አልጫ የሆነውን ዓለም አጣፍጠዋል። ክርስቶስን ገልጠዋል፣ አስተምረዋል፣ አሳይተዋል። ብዙ ድንቃድንቅ ገቢረ ታምራቶችን ሁሉ አድርገዋል። አዎ፣ ፍቅርን አስተምረዋል። የተበታተነውን ሰብስበዋል። መራራውን አጣፍጠዋል እና በጣም በሚገርም ሁኔታ ነው ተልኳቸውን ያሳኩት። እና ተክለ ሃይማኖትንም ያው የዚህ አይነት እድል ነው የደረሳቸው በእውነቱ እግዚአብሔር ሲመርጥ ሲጠራ እንደዚህ ነው። መቼም አሁን እንግዲህ እኛ በዚህ ዓለም ስንኖር ሰዎችን በተለያየ ጥሪ በወረቀት እየጻፍን ለዚህ ጉዳይ ትፈለጋላችሁ እንላለን። በጥቅሻ እንጠራራለን፣ በስልክም እንጠራራለን፣ በጩኸትም እንጣ እንግዲህ በምናውቀው መስመር ሁሉ ይሄ ሁሉ ግን ሚሳካ አይደለም። አዎ የእኛም የአባቶቻችንም ጥሪ የተለየ ነው። ከዚህ በእውነቱ ያዳነን በቅዱሱ አጠራርም የጠራን እግዚአብሔር ነው ይላል ሐዋርያው ጳውሎስ ወደ ጢሞቴዎስ በጻፈው መልእክቱ ማለት ነው፣ በሁለተኛ ጢሞቴዎስ አንድ ከቁጥር ዘጠኝ ላይ ያዳነን በቅዱሱ አጠራርም የጠራን እንግዲህ፣ ተክለ ሃይማኖትን ለህይወት ነው የተጠሩት። ተክለ ሃይማኖት እና ልክ እንደ ሐዋርያ ተጠርተው እግዚአብሔር የሰጣቸው ነው በእውነቱ እና ስለዚህ ዛሬ ደግሞ ይህን በማሰብ እናንተ ይቺን ሰዓት ለተክለ ሃይማኖት ሰጣችሁ በዚሁ በመገኘታችሁ እግዚአብሔር ያክብራችሁ፣ እግዚአብሔር በረከቱን ረድኤቱን ያብዛላችሁ እና እንደዚሁ ነው እንግዲህ የተክለ ሃይማኖት ምርጫ። ዛሬ በረከታቸው ረድኤታቸው፣ አማላጅነታቸው እኛን ይረዳናል እና ገርላቸውን ደግሞ በደንብ ማንበብ ያስፈልጋል። በእውነቱ አሁን የሁሉ ወጣት የክቡር አዲስ አለማየሁን መጽሐፍ አይኑ እስከሚያፈጥ እስከሚጠፋ ድረስ በእውነቱ እንግዲህ ያን ሁሉ እንቅልፍ አጥተው፣ መቼም ማያነብ የለም እንግዲህ ፍቅር እስከ መቃብር ማለት ያውቃል። ይህ ሁሉ መቼም አዎ፣ ያቺ እንዲሁ ፍትፍት ናት። እንትንም እንትንም ስላለባት ሁሉ መቼም አፍጦ ነው የሚያድር። በእውነቱ በትምህርት ቤትም እንደዚህ እንዲሁ የቤት ስራ ተብሎ ይሰጣል። ከዚህ ቀደም ማርክ ለማግኘት ተብሎ መቼም በቃሉ ያልያዘም እኮ አይኖርም እና እንዲሁ የዚህ ተክለ ሃይማኖትን ይሄ ደግሞ ወደ ህይወት የሚያደርሰን ነው በእውነቱ ወደ ክርስቶስ የሚያደርሰ ነው። ተክለ ሃይማኖት ወደዚ ወደ እውነተኛው ምንጭ የሚያደርሱ ሐዋርያ ናቸው እና ስራቸውን በደንብ ማየት ማንበብ ያስፈልጋል። በእውነቱ እና የአይን መክሊት ደግሞ ማንበብ ነው፣ ማየት ነው፣ ክፉን ከደግ መለየት ነው። የጆሮ መክሊት ደግሞ እግዚአብሔር ማዳመጥ ነው። እግዚአብሔር ልጆች የአንድ አንደበት መክሊት ደግሞ መናገር መጸለይ ነው። የእግር መክሊት ደግሞ ወደ ተቀደሰው ስፍራ መገስገስ ነው። የእጅ መክሊት ደግሞ መመጾት ነው፣ በፈረሰው ጎን የፈረሰው መዳሰስ ነው እና የተሰጣችሁን መክሊት በስርዓት ተጠቀሙ፣ የእግዚአብሔር ልጆች እና የጻድቁን ገድል በጣም ያስደምማል፣ ያስደንቃል። ደራሲው እኮ መላክኑ ሰማያዊ ወብእሲ ምድራዊ ይላቸዋል በእውነቱ። እንዲህ ብሎ ያደንቃቸዋል ተክለ ሃይማኖትን እንደዚህ ሕይወት መላካዊን ገንዘብ ስላደረጉት ቅድም ስለ እንደሰማ ነው። እንደ ተረዳችሁት እና ተመርጠዋል ከሁለት ታላላቅ ዛፎች ከእግዚአርያ እና ከጸጋ ዛፍ ይዋላችሁ እና ስለዚህ እሳቸውን ለእኛ ዋስጠበቃ ጠበቃ እግዚአብሔር አድርገ ስለሰጠን ክብር ምስጋና ይግባ የግባው እግዚአብሔር እና እንግዲህ ጌታ ደቀ መዛሙርቱን ወባይቱ ዘብክሙ አጽኑ እስከ አመ እመጽ እስከምመጣ ድረስ የተሰጣችሁን ጠብቁ። ሆኖ የተሰጠንን መጠበቅ ዋናው ስራችን በቃ አባቶቻችን የሰጡንን የተረዳነውን እውነት መጠበቅ መጠበቅ ይገባል። ይህን መጠበቅ፣ አዎ ከእኛ ይጠበቃል። የእግዚአብሔር ልጆች፣ ለእኛ ያልተሰጠ ነገር የለም። አሁን እቺ ቤተ ክርስቲያን ምንም የምትሰራው ነገር የለ፣ ተሰርታ አልቃለች። ተሰርታ ሚጨመር የሚቀነስ ነገር የለም። አዎ የለም ምንም። አዎ አባቶቻችን ካስተማሩን እውነት ውጪ በአሁኑ ሰዓት የሰማይ መልአክ እንኳን መጥቶ ቢናገር አትስሙ። በቃ ቤተ ክርስቲያኗ ተሠርታለች አልቃለች። አዎ የዚህ ዓለም ጥቅም፣ ስግብግብነት፣ አልጠግብ ባይነት፣ ስልጣን፣ ገንዘብ ያታለላቸው አባቶች የሉም። እኛ ያው ይህን ያሸነፉ ድል ያደርጉ ያደረጉ ስልጣን እንደማይጠቅም ስልጣን የተጸየፉ እግዚአብሔር ግን በሰጣቸው ደሞ ጸጋ አገልግለው አገርን ያቆዩ እኛን ወደ ህይወት መንገድ የመራው እነዚህ ሰርተው ጨርሰዋል። እነሱ ያስቀመጡትን መደም በደንብ አድርጎ መጠበቅ ማስቀጠል ያስፈልጋል። እንጠየቃለን። ሁላችንም በተናገርን ቁጥር፣ ባበላሸን ቁጥር እንጠየቃለን። ጠባቂ መልአክ ይመዘግባል ምንለውን ነገር ሁሉ። በእውነቱ በተለይ በቅዱሳን ጻርቃን በአቡነ ተክለ ሃይማኖት፣ በእውነቱ አሁን ዛሬ እኛንን እኮ የበለጸግ ነው እሳቸውማ በስጋቸው ምን አገኙ? በእውነቱ በእግራቸው እየሄዱ የላመ የጣመ ሳይበሉ ሳይጠጡ ይሄን ዓለም ተጸይፈው ለእኛ በረከት ያሰጡን ክርስቶስን ያስተዋወቁ የጊዜ ልጆች እና ይህን እውነት መረዳት ይገባል እና የእግዚአብሔር ልጆች በሚነሳው በሚባለው ነገር በተረዳችሁት እውነት መቆም ነው የሚገባ። እግዚአብሔር ከሁላችሁ ጋር ይሁን እና ወደዚህ ወደ ህንጻ አቡነ ተክለ ሃይማኖት ደግሞ ስንሄድ በእውነቱ እኔ ሦስተኛው ፓትሪያርክን የእናንተም አባት አቡነ ተክለ ሃይማኖት ብፁዕ ወቅዱስ አቡነ ተክለ ሃይማኖት ያውዚ ብዙ እንዳገለገሉ ታውቃላችሁ። እሳቸው በእውነቱ እንደ ነቢይም ሀብተ ትንቢትም አላቸው በእውነቱ እንደ ሐዋርያትም ይሰብካሉ እንደ ሰዓትም እንደ መላይክትም ንጽህናቸውን ቅዱስናቸውን የጠበቁ ታላቅ አባት ናቸው እና ይህን ቤተክርስቲያን ቤተ ክርስቲያን እኮ መቸም በሳቸው ዘመን ለመስራት ያው ብዙ ታግለዋል፣ ታግለዋል ድንጋይ ሁሉ አስፈልጠው ምን ብለው ኮሚቴ ማዋቅረው እንግዲህ ብዙ አስበው ነበር በእውነቱ እና እንግዲህ መቼም ስመዘ ሰ አልቦ ትክሉ ገቢረ ወይም እንተኔ ያለ እኔ ያለ እኔ ፈቃድ ምንም ልታደርጉ አትችሉም፣ አይደለም የተባለው። ያለ እግዚአብሔር ፈቃድ ምን ማድረግ ይቻላል? የእግዚአብሔር ፈቃድ ሲሆን ነብሩንም አንበሳውንም በእጅ ጭብጥ አርጎ በእግር እርግጥ አርጎ፣ አዎ በጎችን ነፃ ማውጣት ይቻላል። በእውነት ጠላትንም በድንጋይ መፈጥፈጥ ይቻላል። ሀገርንም በሰላም በፍቅር መግዛት ይቻላል። ያለ እግዚአብሔር ፈቃድ ግን የሚሆን ነገር የለም እና ስለዚህ እሳቸው ቅዱስ አባታችን ያው እንግዲህ ወደ አርባ ሁለት ዘመን ነው ከዚህ የቆዩት። ያስተማሩት ብዙ አብያተ ክርስቲያናት አስፋፍተዋል፣ አሰርተዋል። ክርስትናው በደንብ እንዲስፋፋ በዚያ አካባቢ ያሉትን ወጣቶች፣ ሕጻናቶችን እገሌ ወገሌ ሳይሉ ብዙዎችን አስተምረው ለወግን ለማይረግ ያደረሱ አባታችን ናቸው በእውነቱ እና እንግዲህ ወደ ታላቁ ክብር ከሄዱ ከተጠሩ በኋላ እንግዲህ ብፁዓን አባቶችን አስከትለው መጥተው በሰማኒያ ዓመተ ምህረት ይህን የመሰረት ድንጋይ ሲጥሉ ለኛ በረከት ረድኤት እንድናገኝ ነው። እኔ እንኳን አልተፈቀደልኝም። ልጆች ይሰራሉ። የምናገረውን ሁሉ በማይጸን ያለ ሽል ይህ እንደው ውሃ ሁሉ ይሰማል ምናምን እያሉ እንዲ እንደዚህ ነበር ሲናገሩ የነበረ እና ይህን ደሞ ሲናገሩ ብዙ ብፁዓን አባቶች አደራ የተቀበሉ አሉ። አሁን በህይወት ዘመን የሌሉ ብፁዕ አባታችን በረከታቸው ይደርብን፣ አቡነ ባርተሎሜዎስ የዚሁ የሲዳማ ሀገረ ስብከት ሊቀጳጳስ ነበሩ። ይህን ሁሉ የሚያስተዳድሩ እየተመላለሱ የሚያስተዳድሩ እሳቸው ናቸው። አባታችን አቡነ ቄርሎስ፣ ብፁ አቡነ ኤልሳ፣ ብፁ አቡነ ቀውስጦስ እነዚህ ሁሉ እንግዲህ ባለቤቶች ናቸው በእውነቱ እና እንዲሁም የህንፃ ኮሚቴውን ሲያዋቅሩ በወቅቱ ጸሐፊ የነበሩት ብፁዕ አቡነ ኤልሳ ነበሩ። ይህን ህንፃ ሲመሩ የነበሩት በሊቀመንበርነት ብፁዕ አቡነ ኤልሳ ናቸው። በእውነቱ በዚህ አጋጣሚ በዚህ ስም የሚጠሩ የአቡነ ተክለ ሃይማኖት ደቀ መዝሙር ቅድም እንደሰማችሁት ኢጬጌ ኤልሳ የሚባሉ የዚህ ወላይታ አገር ሰው ናቸው። በእውነቱ ይህን ማወቅ ይገባል። ይህን ተረዱ የእግዚአብሔር ልጆች ከዚህ የዚሁ አካባቢ ሰው ናቸው። በጣም የተማሩ የታወቁ ናቸው። በእጭ ደብረ ሊባኖሱን ሁሉ ሲያስተዳድሩ የነበሩ ታላቅ ታላቅ አባት ናቸው። እና ስለዚህ አባታችን አቡነ ኤልሳ ይመሩ ነበረ። እና እንግዲህ የነሱ በረከት ሁሉ ተደምሮ ነው አሁን ዛሬ እናንተ ላይ ያረፈው፣ ያረፈውና በጣም እድለኞች ናችሁ። አሁን በዘመናችሁ እንግዲህ ሰላሳ ሰባት አመት ለምን ቆየ ቢባል እንግዲህ እግዚአብሔር ባወቀ ነው። ሁሉ በረከቱ እንዲሳተፍ ነው። ምንም ሌላ ነገር የለውም። ሁሉም ያልደረሰው የጻድቁን በረከት እንዲሳተፍ ነው እና አሁን እንግዲህ ወደ መጨረሻው ነው። አሁን እንግዲህ ጨርሼ ደግሞ ከተናገርኩ እዛን ቀን የምናገረው ነገር ስለሌለኝ ይበቃኛል እዚህ ላይ እና ይችን ፕሮግራም ለማብሰር የምረቃውን ቀን ግንቦት 24 ነው። በሰላም በህይወት እያደርሰን ብዙ እንግዶችን ጋብዘናል። እንግዲህ በእውነቱ ደግሞ ደስ ያለኝ አሁን ሰሞኑ እኔም እዚህ አዳራሽ ነበርኩኝ እዚህ አዳራሽ እንዲሁም እዛች ጋ ነው የተቀመጥኩ መሰለኝ፣ አዎ እና እዚህ ፕሮግራሙንም ጸሎት አርግ ተብዬ እሺ ብዬ ንግግርም እያደረግኩ ሌሎችም አጠቃላይ በዚህ በውጭም በሀገር ውስጥም ያሉት የዚሁ አካባቢ ተወላጆች እንዲሁ አንድ ሁነን አካባቢያችንን እናልማ፣ ዘመነ ትንሣኤ ነው እና ልባችን ለፍቅር ለአንድነት ለሰላም ይነሳ ብለው እንዲሁ ጥሩ ተሰበሰቡ። አይ እኔም እዚሁ ተገኘሁና በጣም ደስ ብሎኝ እንዲው በአንድነት ይህን መልካም የዚህ የወላይታን ባህል ቡሉ ኮ የኛን ለብሰው እንዲ ጠዋፉንም አብርተው በዚህ አይነት በሄዱበት እናንተ ደግሞ በዚያ ማግስት ይሄ እርቅ እንዲጸና ደግሞ ጸሎት ልታደርጉ እዚህ ስለመጣችሁ በጣም ደስ የሚል ነው በእውነቱ። እና ስለዚህ ይሄን ግብር ያዘጋጃችሁ የህንጻ ኮሚቴዎችም እነ ዲያቆን ሰብስቤም አንተኑም ሌሎቻችሁ እዚህ ያላችሁ ሁሉ በጣም አመሰግናለሁ እግዚአብሔር ይስጥልን ለግንቦት ሀያ አራት እንግዲህ በሰላም ያደርሰን ብቻ አሁን እኛ ገንዘብ ብቻ አይደለም እናንተም አሁን ጸልዩ እዚያች ቀን እንድንደርስ በእውነቱ አሁን ትንሽ አንዳንድ ነገር የቀሩ ነገሮች አሉ ያን ለመስራት ደግሞ ይሄ እንዲሁ ይገርማችኋል ባለፈው በዚህ በየካቲት ወር እንዲሁ ዝናቡ ቀረብንና ይ እነዚህ መናንያን የት ይገቡ ይሆን እንዲሁ ለስጋቸው እያል እዚያው ርሻው ላይ ተገኝተን ጸሎት አድርገን፣ አዎ መሰረተ ሕይወት ጥንተ መድኃኒት የተባለችውን ቤዛዊተ ዓለም ተብላ ምትጠራውን እመቤታችን ስሟን እየጠራን እንዲው ባክሽን እንዲው ዝናብ ከልጅሽ አማልደሽ እንዲው ስንል ጊዜ ዝናቡ ጀመረ ማለት ሰን ያመጣነው ዝናብ ደላልን ብለን እንትናልና ትንሽ እንዲ ታገሰች ሳምንቷን እችን ሳምንቷን አስፋልቷን ሰርተን እንድናዘጋጅ መኪኖቹን ሁሉ ተባብረውናል። ወደፊት እገልጣለሁ። በእውነቱ ደስ ብሏቸው እንዲመለሱ ጸሎት ማድረግ ይገባል። እና እናንተ ሁላችሁም ኮሚቴዎች ናችሁ እንግዲህ በእኔ ሀሳብ አደለም አደለም። ምን ነው ዝም አላቸው። አዎ እና እዚያ ከደብረ መንክላት አቡነ ተክለ ሃይማኖት እንዳትለዩ። ጧትም ማታም ሥራውን ተከታተሉ። የምታግዙ ነገርም ስላለ አሁንማ፣ እንዲሁ ማን ወደ ባህል አዳራሽ ይመጣል? እንግዲህ ካሁን በኋላ ወደ ደብረ መንክራታ ሆነ ተክለ ሃይማኖት እንጂ ከዚህ የበለጠ መቀመጫ አለ? ሳሩን ብታዩ እንዴ! እኔ አሜሪካ ነው ያለሁት ወይስ አውሮፓ ነው የምትሉት? በእውነቱ ይህን የሚሰጥ ይህን የሚሰራ ጭንቅላት እኮ አለ እዚህ፣ ይገርማል በእውነቱ እና ሁሉም እየተስተካከለ ነውና። ምንም እንዲሁ ሀሳብ እንዳይ ሲጨንቃችሁ፣ ኑ ወደዚያ ወደ አቡነ ተክላይ ማለት ገዳም ሰላም አግኝታችሁ ትመለሳላችሁ። እና ስለዚህ የሰላሙ አለቃ የሰላሙ ጌታ ሁላችንን የሚጠብቀን የሰማነውን ሁሉ በየልቦናቸው ያሳድርብን።